ዓለም አቀፉ ማህበረሰብ የኤርትራ መንግሥት በኢትዮጵያ ላይ የፈጸመውን ወረራ በአደባባይ እንዲያወግዝ የውጭ ጉዳይ ሚኒስትር ጠይቋል። የውጭ ጉዳይ ሚኒስትር ይህን የጠየቀው ህዳር 4 ቀን 2018 ዓ ምት በኢትዮጵያና በኤርትራ መካከል ያለውን ወቅታዊ ሁኔታ አስመልክቶ ለተለያዩ ሀገራት አምባሳደሮችና ዲፕሎማቶች ማብራሪያ በሰጠበት ወቅት ነው። ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ ባዘጋጁት በዚህ የውይይት መድረክ ላይ ተገኝተው ኢትዮጵያ በቀጠናው ስላላት ፖሊሲና ከኤርትራ ጋር ስላለው ሁኔታ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ጌዲ ዮን ጢሞቲዎስ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን ለዲፕሎማቶች ነግረዋቸዋል። የኤርትራ ወታደሮች በሰሜን የሀገሪቱ ክፍል የኢትዮጵያ ሉዓላዊ ግዛቶችን አልፈው መያዛቸውን የተናገሩት ሚኒስትር ጌዲዮን የአስመራ መንግስት መሳሪያ አንስተው ከመንግስት ጋር እየተዋጉ ያሉ ታጣቂዎችን እየደገፈ ነው ሲሉ ከሰዋል። በአሁኑ ወቅት በሰሜን ክፍል የኤርትራ ወታደሮች በርካታ የኢትዮጵያ ሉዓላዊ ግዛት ይዘው ይገኛሉ። በተጨማሪም የኤርትራ መንግሥት በኢትዮጵያ ውስጥ ጉዳይ ጣልቃ እየገባ ነው። መሳሪያ አንስተው ከኢትዮጵያ መንግሥት ጋር እየተዋጉላሉ አካላት የቁስ ድጋፍ ያደርጋል። ይህ እውነት ኢትዮጵያ ከኤርትራ ጋር የጸብ ፍላጎት ቢኖራት ሕጋዊ የሆነውን ራስን የመከላከል መብቷን እንድትጠቀም ያስችላታል።

ሚኒስትር ጌዲዮን ይህ የኢትዮጵያ ትዕግስት ግን በሌላ መታየት የለበትም ሲሉ አክለዋል። ኢትዮጵያና ኤርትራ አንድ ህዝቦች ሁለት ሀገሮች ናቸው ያሉት ሚኒስትሩ በባህልና በታሪክ የሁለቱን ሀገራት ህዝቦች መለየት አስቸጋሪ ነው ሲሉ አስረድተዋል። ይህ ማለት ግን ሁለቱ ሀገራት የራሳቸው ህዝብ መንግስትና የጋራ ድንበራቸውን መካድ እንዳልሆነም ጠቁመዋል። በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በኢኮኖሚ ውህደት እንደሆነ ለዓለም አቀፉ ማህበረሰብ ያስረዱት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቲዎስ አንዱ በአንዱ ላይ ያለው የደህንነት ስጋትን ቢሆን የሚፈታው በኢኮኖሚ ውህደት ነው ብለዋል። ይህ አካታች ዘዴ የችግሩን መሰረታዊ ምክንያት የሚፈታና የሁለቱን ሀገራትም ሆነ የሌሎችን የቀጠናውን ሀገራት ብሔራዊ ጥቅም የሚያስጠብቅ እንደሆነ አስረድተዋል። በውይቱ ላይ ተገኝተው በሁለቱ ሀገራት መካከል ያለውን ውጥረን ለማርገብ የዓለም አቀፉ ማህበረሰብ ሚና ምንድን ነው ሲሉ በኢትዮጵያ የፈረንሳይ አምባሳደር አሌክሲ ስላሚክ ጠይቀዋል። ለጥያቄው ሚኒስትር ጌዲዮን ሲመልሱ ኢንተርናሽናል ከዓለም አቀፉ ማህበረሰብ በተለይ እንደ ፈረንሳይ ያሉ አገራት ሁለት ነገር ማድረግ ይችላሉ። በእኔ አመለካከት የመጀመሪያና ወሳኙ ነገር የኢትዮጵያ ሉዓላዊ ግዛት የጣሰውን የኤርትራ መንግሥት በግልጽ ማውገዝ፣ በኢትዮጵያ ውስጥ ጉዳይ ጣልቃ እየገባ ያለውን አካል ማውገዝ ልታደርጉት የምትችሉት ነገር ነው ብዬ አስባለሁ። ሁለተኛ ለንግግርና ለድርድር ጥሪ ማቅረብ እንዲሁም ጫና ማሳደርና ማበረታታት ነው። ይህንንም በራችሁን ዘክታችሁ ሳይሆን በግልጽ አድርጉት። በኢትዮጵያና ኤርትራ መካከል ባለው ውጥረት ሁለቱ ሀገራት ወደ ጦርነት ውስጥ መግባታቸው አይቀሬ ነው የሚሉ ሰዎች አሉ። እናንተ በዚህ ሀሳብ ትስማማላችሁ ወይ የሚል ጥያቄም ከውይይቱ ተሳታፊዎች ለሚኒስትር ጌዲዮን ቀርቦላቸዋል። ሚኒስትር ጌዲዮንም ተከታዩን መልሰዋል። እራሳችንን ለመልካም ፍቃድና ለትብብር ከዋልን ብዙ ውጥረቱን መፍቻና ማረጋጊያ መንገዶች አሉ። በየትኛውም መንገድ ጦርነት የማይቀር ነገር ነው ብለን አናስብም። እኛ እንደዛ አናስብም። ይሁንና ደግሞ በተመሳሳይ ሁኔታ ያለንበትና እየተጋፈጥን ያለነው ስጋት በጣም ችግር ያለበት እንዲሁም ረጅም የሚያስጉዝ ስለሆነ አፋጣኝ የሆነ ጣልቃ ገብነት ይሻል። ኢትዮጵያ ሌላ አማራጭ የባህር በር ልታገኝበት የምትችልበትን መንገድ ተመልክታችኋል ወይ? የሚል ጥያቄ የቀረበላቸው ሚኒስትር ጌዲዮን ጢሞቲዎስ ተከታዩን መልሰዋል። ወደፊት ኢትዮጵያ በርካታ የባህር መዳረሻዎችን ያስፈልጓታል። ነገር ግን አሁን በተለያዩ ምክንያቶች እኛ የምንፈልገውና ቅድሚያ የምንሰጠው ለአሰብ ወደብ ነው። ቅድሚያ የምንሰጠውና ምርጫችን የአሰብ ወደብን መጠቀም ነው። ምክንያቱ ደግሞ ለኢትዮጵያ ያለው ቅርበት ከግምት ውስጥ መግባት አለበት። የመልክዓ ምድር፣ የታሪክ፣ እንዲሁም የባቡር መንገድ መሠረተ ልማት ላይ ኢንቨስት አድርገናል። ስለዚህ በአገልግሎት ላይ ካለው ከባቡር መስመር ጋርና ከፈጣን መንገድ ጋር የአሰብን ወደብ ለማገናኘት ቀላል ይሆናል። በእነዚህም ምክንያቶች አሁን ቀዳሚ ምርጫችን የአሰብ ወደብ ነው። በኤርትራና በኢትዮጵያ መካከል ያለው ውጥረት ወደ ጦርነት ሊያድግ ይችላል የሚል ስጋት ከተለያዩ አካላት እየተነሳ ቢሆንም የኢትዮጵያ መንግስት ከኤርትራ በኩል ተደጋጋሚ ትንኮሳዎች ቢደረጉም ለቀጠናው ደህንነት ሲል ትንኮሳዎችን በዝምታ ማለፉን ተናግሯል። ይህ ማለት ግን እስከ መጨረሻው ድረስ መንግስት ዝምታን ይመርጣል ማለት እንዳልሆነ የውጭ ጉዳይ ሚኒስትር አስረድተዋል።